በዩቲዩብ ማንም ምንም እንዳይል ኮመንት ኦፍ አድርጎታል። ለምን ሌሎች ቪዲዮዎች ላይ እንዳሉ ኮመንታቸው ኦን ነው? ይሄ ለምን ኦፍ ሆነ? ይሄንን ማብራሪያ ስጥልን፣ ወይስ ደግሞ ያንተ ይሄ ቪዲዮ ማንም እንደማይስማማበት አውቀህ ነው? ስለዚህ ይሄንን አንድ ማብራሪያ እንድሰጠን እንጠይቃለን። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቁ። ሲጀመር ቪዲዮ ገና ሲጀመር የተጻፈ ነው አንድ ኦርጅን ከንትን የመጣ ነገር አይደለም። ለምንስ እንደዛ እንዲሆን ፈልገው ለምንስ እንደ ኢንተርቪው እንዲሆን ፈልገው? ይሄ የተዘጋጀህበት ያጠናው እና ደግሞ ቁጭ ብለ ተጨንቀህ የጻፍከው ስክሪፕት እንደ አዲስ እንደተናገርከው ለምን አክት ታደርጋለህ? እውነቱን ለምን አትናገርም? ለምን ስክሪፕት ጽፈን የኢትዮጵያን ሕዝብ ለማጫጫል ትሞክራለ? ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት አስራ ሰባት ዓመታት የልብ ጓደኛዬ ነው። እናንተ የራስ ጓደኛ ወራ እኛ ስለአንተ ጓደኛ ምን ጠየቅን? ይሄ የአንተ ጓደኛ ጓደኝነትና ሃይማኖት የተለያየ ነው። አሁንኛ አሁን ስለአንተ ጓደኛ ስለ ሃይስኩል ስለእንትን አልጠየቅም። እኛ ያወራነው ስለ ሃይማኖት፣ ስለ መጽሐፉ። መጽሐፉ ጓደኝነት አይልም። እንዲሁም የእነሱ መጽሐፍ ላይ ጓደኛ ክርስቲያን ካለ እንዳለ ግፈውና ጣሎ ነው የሚለው ስለዚህ ምን ምን ምላሽ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 ለእኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤንም አማክረው ሚስጥሬን ነግረው እድገቴን የማሳየው ጓደኛ ነው። ምንም አያገባንም እኛ። ስለዚህ ባክ እንትን ማስረጃ ምናምን ካለ አቅርብ። ግን አሁን ስለምታወራቸው ስለሰርግ ሰርግ፣ ስለምን ስለምን፣ ስለ አጎተ፣ ስለ አያተ፣ ስለ ሙስሊም ጓደኛ፣ ስለ ጴንቴ ጓደኛ እኛ አይመለከተንም። ሰማ አይመለከተንም። እኛ የምኖረው ስለ መጽሐፉ ነው። መጽሐፍ ደግሞ መጠየቅ ግዴታ ኢትዮጵያ የሆነ ስለ ሙስሊም ያለን አቋም ነገር ስትል ትንሽ አታፍርም? እኛ አናፉ። እነሱ የፈለጉትን ሲሉ ሲጨፍሩ፣ ስንት ሲዘባበት ብትኖሩ። አሁን እኛ አንድ ነገር አንድ ሰው መጣ ብለህ የሁሉ ወሬ ማውራትህ አንደኛ የራስ ሃይማኖት አለማወቅህ እና የነሱን ራሱ አለማወቅህን ያሳያል። የነሱ ቪዲዮ የእነሱን እንትኖች ተከታትልህ አይደለም።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 ይህንን በማይ ሰዓት የእሱ ፊቶች እንዳለ ብዙዎቹን አይቻሉ እንዳለ የሚያወራውን በማስረጃ አቅርቦ ነው። አንተ ምን ማስረጃ አለ? እፎይን ውሸታም ለማለት ምን ማስረጃ አለ? ማስረጃውን አቅርብና ከዛ ላይ እኛም እፎይን ጥፋን በሉ። ግን አንተሁን ምን ማስረጃና መረጃ የለ። ሃይማኖት ያልሾመቻቸውና ያልፈቀደቻቸው ያልከው ምን ማለት ነው? እኛ ስለ ሃይማኖታችን መውራት አልቻልም ካልተፈቀደልን ከላይ ይህ ማለት የኛ አንትሮች ምንም ካልተሰጠ ስለ ሃይማኖት ማውራት አይቻልም ማለት ነው። ምን ማለት ነው? ይህንም በደንብ አስረድተ አብራራል። ምክንያቱም አንተ በጣም ብዙ ስለ ሃይማኖት ሰርታል፣ ግን ማንም ሆነ ምንም ስላልሾመ እኛ ያው ስለ ቤተ ክርስቲያንን ስለምናከብር አንተ እንድትሰራ አድርግን፣ እንጂ ስለ ሃይማኖት ሁሉም መናገር ይችላል፣ ሁሉም መጠየቅ ይችላል። ደግሞ መጠየቃችን እንደ ኃጢያት ሊሆን አይገባም። ለምንድን ነው ወጥተህ ስለጠየቅን ብቻ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 ሁሉም መልካም ነው ያለውን ለወንድሙ ይመኛል። የረመዳን ምናምን አልክ፣ እኛ ጥሩ፣ ለአንተ ጥሩ ነው። ጓደኛ ጥሩ ሙስሊም ጓደኛ መኑ። ግን አሁን ስለ ጓደኝነት አይደለም፣ ስለ ሃይማኖት ነው። አስረዱ ላልን መጠው ማስረዳት ሲያቅታቸው መሳደብ ጀመሩ። እስቲ አስረዳን። እኛ ሙስሊም ጓደኛ እንዳላለን፣ ግን እኛ ወጥተን እንደዛ እንደዛ ላንም። አንተ ግን አስር ሙስሊም ጓደኞች ልልን ትላለን፣ እኛ ምናገባል። ከዚህ በተረፈ በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም። ውፉ ይሳደባል ብለህ የምትሉ ውፍ አልተሳደቡ። እነሱ ራሳቸው በላይፍ መተው እንዳለ ሲያንቋሸሹ ሲሳደቡት፣ አንተ ግማፍ ይጃሉት። ከዛ እሱ ማስረጃ ይመጣና ይኸው ሃይማኖትህ እንደዚህ ይላል ይኸው እናንተ ከግም የተሰራችሁት ይላል ሲል እንዳለ ተነሳ። ለምን እነሱ ሲሳደቡ ለምን ይህንን አላልክ? ለምንድን ነው ላይፍ ገብታችሁ ግማፍ የምትሉት? መከራከል ኩን በስነስርት ተከራከሩ። በማትል እውነት አንተ እውነት ያንን ምክርኩ ፈልገው ነው ወይስ አንተ ሁሉ የሁሉ አንተ የሁሉ ጀግና ሁሉም በቃ አንተ ናንተ እንደ አንተ እንደ አይፈልገ ነው። ይሄን አስፈልግ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ይድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባል። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ይሄኛው በቃ ይሄ ቪዲዮ የሚያሳይም ፎሎወሮች እንዳይወጡ ነው፣ የሙስሊም ፎሎወሮች እንዳይወጡ ነው እ እውነት አምነህበት አይመስለኝም። ምክንያቱም አንድ ይህንን ቪዲዮ የሰራው ይሄ ከአብይ የሚጠበቅ መልስ ነው። ይሄ አብይ የሚሰጠው መልስ ነው። ይሄ አንድ መሪ ህዝቦቹ ግማሽ ህዝቡ ወይ ደግሞ ሩብ ህዝቡ እንዳያጣ ለቮት እንዳያጣ የሚያደርገው መልስ እንጂ እውነት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 እንዳለ እንደነ ቶማስ እንዳለ ታሾፍ ነበር። አሁን ለምንድነው አሁን ያቆምከው? አሁንስ ለምንድነው ድካኝ ታዲያ? ከዛ በኋላ ለምንድነው ስለነ ይሁ ጩፋ ያልሰራኸው? ይሁ ጩፋ አሁን እንትን 2000 ምናምን ሲሸጥ ምንም አላልክም። አሁን በምትታወቅበት ሰዓት ብዙ ጴንጤ ስለሚከተልክ አሁን ያንን እንዳለ ታሪክ እንትን ለማለት ያልከው ነው እንጂ የዛ ሰዓት እውነት ሁኔታ አመጣ። ጴንጤዎች ክርስቶስ ላይ እንደሚያሾፉ አድርገን የሰራሁ እንጂ አንዳንድ አንድ ሰዎች ምናምን ምናምን እትሉ ይሄ እኛን አትፎክረንም። እኛ አይተነዋል። ሙሉ የ የተነሳ እየዘለልክ እንደ ጦጣ ሲጨፍርብን ነበር። አሁን ደግሞ ከተገልብተህ ምን ማለት ነው? ይሄን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ አንዳርግ። ሐሳቡን ከወደዳችሁት ላይክ አድርጉ አንዳርግ። እዚህ አጋጣሚ በስሜ ማለት ነው በቲክቶክ ፔጆች ያላልኩትን ለማስመሰል ፎቶዬን ተጠቅመው እከሌን እንደዚህ ብያለሁ፣ አቋሜ እንደዚህ ነው ከሲቀጥል አቋም የለህም አንተ። የአቋምህ የህዝቡ አቋም እውነተኛ አይደለም። ዝም ብላ የራስ አቋም ትላለህ እንጂ እንዳለ ቲሙ ጽፎ የሰጠህም ነው የምታወቀው። ከከሌ ጎን ቆም ያለው እያሉ የሚፖስቱ ሰዎች አሉ። በጣም ልክ አይደሉም። ወጣቶች ተመርቀው ስራ አተው ስራ እየፈለጉ ከሆነ የሞባይል ካርድ በጣም ይቸግራቸዋልና ሞባይል ካርድ መሸለም ጀምሬያለሁ። ዛሬም በፌስቡክ ፔጃችንም በቲክቶክ ፔጃችንም ማታ ሶስት ሰዓት ላይ የአንድ አንድ ሺህ ብር የሞባይል ካርድ ሽልማት እናወጣለን። አንደኛው የሞባይል ካርድ ይኸው የምታዩት ነው። የአንድ ሺህ ብር የሞባይል ካርድ ነው። ያዙ 96 76 3 58 53 52 6 የመጨረሻ ሁለት ዲጂት ቁጥሮች አሉ። እነዚህን ሁለት ዲጂት ቁጥሮች አሁን አልነግራችሁም። ምሽት ሶስት ሰዓት ላይ ሁለቱን ዲጂት ቁጥሮች እየተናገርኩኝ ቪዲዮ ለቃለሁ። ቪዲዮ እንዲደርሳችሁ ቲክቶኩን ፎሎ አድርጉልኝ። አርጊነ ነበር አል አልከተልም እና አንተ ለካስ የበግ ቆዳ የለበስክ ጅብ ነህ። ተኩላ አይደለም ጅብ ነህ። 1.7 ሚሊዮን ያለውን ይሄንን ፔጅ ብቻ የአንድ ሺህ ብር የሞባይል ካርድ የቀደመ ይጠቀማል። ምሽት ሶስት ሰዓት እንገናኝ። እወዳችኋለሁ። እዚህ ጋር ደግሞ የአንድ ሺህ ብር ብለህ ለምንድን ነው ልጆቻችን ቁማር የምታስለምዱት? ለምንድን ነው አብዛኞቹ ተመልካቾች ተመልካቾች ህፃናትና አሩቢቶች ናቸው? እውነቱን ለመናገር አሮጊቶች ናቸው። እና ቁጭ ብለን ህጻናትን ስታናገር ወጣት ማንም አይም ብዙ ሰው አያየም፣ ብዙ ወጣት አያየም። እናቶች አባቶች ነው የሚያዩት፣ ግን ቁማር ነው። አንድ ሺህ ብር ብለን የምታወረው ቁማር ነው። ይህም ደግሞ በቀጣይ ቪዲዮ ሙሉ የምናስረዳ ይሆናል። የዩቲዩበሮችን ውድ እንዴት ፎሎወሮቹን እንዲ እንደሚሰበሰቡ እና ደግሞ እንዴት ይሄ የዩቱብን አልጎሪዝም እንዴት ቀይረው ሰው ሁሉ ጋር እንዴት እንደሚደርስ እንደሚያደርጉ እናውቃለን እሱም በቀጣይ ቪዲዮ እናስረዳለን ለአሁኑ ይሄ ነው ያለኝ እንትን ለማንኛውም ግን ሰብስክራይብ እንዳትረሱ ፎሎ እንዳትረሱ እና ደግሞ ቁማርም እጀምራለሁ እንዳስተማረን እንደ አስተማሪዎቻችን ቁማር ልንጀምር ነው እኛ ጋር መጣችሁ ሰብስክራይብ ያደርጋችሁ